ሰላም፣ ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ፣ ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ከመሰረቱ ማንበብና መጻፍ ለተቸገሩ እህት ወንድሞቻችን አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። አማርኛን እንዲሁም እንግሊዘኛን ከመሰረቱ ገና ከፊደላት ማንበብና መጻፍ ለምትቸገሩ እህት ወንድሞቻችን ገና ሀ ብለን እየጀመርነ ስለሆነ ወደኋላ መለስ ብላችሁ እያንዳንዱን ማየት ትችላላችሁ። ከዚህ በፊት ግን የተለቀቁ ረዣዥም ቪዲዮዎች አሉ። በተለይ አማርኛ በዚህ ቻናል የለቀቅንበት ብዙ የተለያዩ ረዣዥም ጽሁፎች፣ እንዲሁም ቃላት መሰረታ ሌሎችም ፊደላትንም ጨምሮ የተሰራበት ቻናል ነው። አሁን ግን በአዲስ መልክ እየሰራን ያለ እንግሊዘኛ ፊደላትን በአማርኛ ውክልናቸው ምን እንደሚመስል እና እንዴት አድርገንስ አማርኛ ፊደሎችን በእንግሊዘኛ ፊደል መጥራት እንደምንችል እና እንዴት አድርገን መጻፍ ማንበብ እንደምንችል ቀለል ባለ ሁኔታ እያንዳንዱን በዝርዝር ሀሳብ ነው ይላችሁ የመጣሁት። እናንተ የሚጠበቅባቸው እንግዲህ ረጋብላችሁ ከመጀመሪያው እስከ መጨረሻው መከታተል ነው ማለት ነው። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነን የሚሆነው ቀለል ባለ ሁኔታ እንግሊዝኛን እንዲሁም አማርኛን ከመሰረቱ እያስተማርን እንገኛለን። ከጀማሪዎች እስከ መጨረሻ ማንኛውም ደረጃ መድረስ ከምትፈልጉ ተማሪዎች ድረስ እያስተማርን ነው የምንገኘው። በተለይ በተለይ ደግሞ ማንበብና መጻፍ ለተቸገሩ ልዩ ትኩረት እየሰጠን ከማንኛውም ማንበብና መጻፍ የሚችል ሰው ጋር ተራ እያወዳደርን እንገኛለን። በውስጥ መስመር ለምትማሩ ልዩ ድጋፍ እንሰጣለን። በሳምንት አምስት ቀን በቀን ደግሞ ለአንዳንድ ሰዓት በማታ ወይም በቀን ፕሮግራም እያስተማርን እንገኛለን እናንተም የዚህ እድል ተካፋይ ትሆኑ ዘንድ በቀጥታ በመደወል በኢሞ ዋትሳፕ እንዲሁም በሌሎችም ሶሻል ሚዲያ አማራጮች ታገኙናላችሁ። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ዛሬ ይዤላችሁ የመጣሁት ደግሞ ከሰ እስከ ሸ ያሉ ፊደላትን እንዴት አድርገን በአማርኛና በእንግሊዝኛ ወክልናቸውን የምናይ ነው የሚሆነው። ረጋብላችሁ ተከተሉ። ከዚህ በፊት ከሀ እስከ ሃመር ውሃ ያሉ እስከ መ ያሉትን ሰርተናል። ዛሬ ደግሞ ቀጣዩን ሶስት ፊደሎች ነው የምናየው። ረጋብላችሁ ለመከታተል ሞክሩ። እስከ መጨረሻው አብራቸው ይቆዩ። እዚህ ጋ እንደምታዩቸው የተዘረዘሩት ፊደላቶቹ እዚጋ የመጀመሪያ ፊደሎች ሁለተኛ፣ ሶስተኛ፣ አራተኛ እስከ ሰባተኛ እንዲሁም ዲቃላ ሆሄያትን ጨምሮ ነው። ለየት የሚያደርገው እዚጋ ዛሬ የሰራሁት ቪዲዮ ዲቃላ ሆሄያትን ጨምሮ ነው እዚህ የመጣሁት። ስለዚህ እነሱን በምን እንወክላቸዋለን የሚለውን አብረን የምናይ ነው የሚሆነው። አሁን እንቀጥል። ከዚህ ጋር የመጀመሪያዋ ሰ ይቺ፣ ሁለት አይነት ሰ አሉ። ሰዓቱ ሰና ንጉሱ ሰ ሁለት ሰዎች ናቸው ያሉ፣ ግን ከዛ መሀል ይችኛዋን መርጫሉ ማለት ነው። ይቺ ንጉሱ ሰ ተብላ ትጠራለች። ንጉሱ ሰ ወይም ሰዓቱ ሰ ሁለቱም በእንግሊዘኛ ውክልናቸው ግን ተመሳሳይ ነው የሚሆነው። መጀመሪያ ከዚህ ጋር ማወቅ ያለባችሁ ነገር ምንድነው፣ ፊደላትን በተለይ እንግሊዘኛ ፊደላትን ከውክልናቸው በፊት ማወቅ ያለብን ነገር ምንድነው፣ አንደኛው ፊደላትን ምን ያህል ፊደላት አሉ በእንግሊዘኛ ሌተር ውስጥ ሀያ ስድስት ፊደላት አሉ። ከሀያ ስድስቱ ደግሞ ሀያ አንዱ ኮንሶናንት ወይም ተነባቢ ሲሆኑ አምስቱ ደግሞ አናባቢ ተብለው ይጠራሉ። ስለዚህ ዋናው እነሱን ለይተማወቅ ይጠበቅብናል። አናባቢ እና ተነባቢ የሚሉትን ፊደሎችን ካላወቅነ አንድም ፊደል ወክለ ማንበብ አንችልም ማለት ነው። ስለዚህ የመጀመሪያ ስራችን መሆን ያለበት ሀያ ስድስቱን ፊደላት በደንብ ጠንቅቀን ማወቅ ይጠበቅብናል። እነሱን ካወቅነ በኋላ ግን እያንዳንዱን ተወካይ ፊደሎችና ወይም ተነባቢ ፊደሎችና አናባቢ ፊደሎችን ለይተማወቅ ማለት ነው። በማንኛውም ፊደል ላይ አናባቢ ፊደሎች አናባቢ ፊደሎች ከሀ በስተቀር እንዲሁም ከአ በስተቀር ከሀና ከአ ከሁለቱ በስተቀር በመጀመሪያ ፊደሎች ላይ የሚመጡ አናባቢ ድምጾች ኢ የሚል አናባቢ ነው። ሁሉም ላይ ብታዩት ከራሱ ከተነባቢ ድምጽ በተጨማሪ የምናገኘው አናባቢ ድምጽ የመጀመሪያ ፊደሎች ላይ ኢ ይሆናል። ሁለተኛ ፊደሎች ላይ ዩ ይሆናል። ሶስተኛ ፊደሎች ላይ አይ ይሆናል። አራተኛ ፊደሎች ላይ ኤ ይሆናል። አምስተኛ ፊደሎች ላይ እንዳገባባቸው አይ ኢ ወይም ኢ ይሆናል። እንዲሁም ስድስተኛ ፊደሎች ላይ ምንም አይነት ባወል ሌተር አይከተልም። ስንቀጥል ሰባተኛ ፊደሎች ላይ ኦ ይከተላል። ስምንተኛ ፊደሎች ላይ ሁለት ባውን ሊተር ነው የሚመጣው ዩ እና ኤ ባንድ ላይ ኦ የሚል ድምጽ ይፈጥራሉ ማለት ነው። ስለዚህ አናባቢ ድምጾች እዚህ ጋር አሁን የምታዩአቸው እነማን ናቸው? አምስቶቹ ኤ፣ ኢ፣ ዩ፣ አይ፣ ኦ ናቸው ማለት ነው። ስለዚህ እነዚህ አምስቱ አናባቢ ድምጾች በሁሉም ፊደላት ላይ በመግባት እያንዳንዱን የድምጽ ሁኔታ የሚቀይሩ ናቸው ማለት ነው። እንዴት እንደሚቀየሩት ደግሞ እዚህ ጋር ከአንደኛ ወደ ሁለተኛ ከሁለተኛ ወደ ሶስተኛ እንዲሁም ወደ አራተኛ እያልን በሂደት ስናይ የምናየው ነው የሚሆነው። ስለዚህ እነዚህ አናባቢ ድምጾች አምስቱ አናባቢ ድምጾች በጣም ወሳኝ ናቸው። አንድን ቃል ወደ ድምጽ ሊቀይሩልን የሚችሉ እነዚህ ስለሆኑ እነዚህን በደንብ ማወቅ ይጠበቅብናል። ከዛ በኋላ ግን ማወቅ ያለብን ነገር ምንድን ነው? የሰ ፊደል በማን ይወከላል? የአማርኛ ሰ ፊደል በማን ተወክሎ ሊጠራ ይችላል የሚለውን ማወቅ አለብን። ስለዚህ የመጀመሪያው ሰ ፊደል የሚወክለው በማን ነው? በኤስ ነው ማለት ነው። ስለዚህ ከመጀመሪያው ጀምሮ እስከ መጨረሻው ላይ ከባውሎች ላይ ከባውሎች ጋር በመጣመር የሚመሰርተው የውክልና ድምፅ ማነው? ኤስ ነው ማለት ነው። ኤስ ኢ ሊሆን ይችላል፣ ኤስ ዩ፣ ኤስ አይ፣ ኤስ ኤ ያለ ፊደሎችን ከአንደኛ ወደ ሁለተኛ ከሁለተኛ ወደ ሶስተኛ ከሶስተኛ ወደ አራተኛ የምንቀያይርበት ድምፅ የመጀመሪያው ውክልናው ማነው ማን ነው? ኤስ ነው ማለት ነው። የመጀመሪያው ውክልናው ኤስ ይሆናል። እሱ ኤስ ፊደልን በማስቀደም ሌሎቹን ባውሌተሮቹን በማስከተል እያንዳንዱን ከአንደኛ እስከ ሰባተኛ ያሉ ድምጾችን ለመጥራት በጣም ወሳኝ ነው ማለት ነው። ስለዚህ አማርኛና እንግሊዘኛን ባንድ ላይ አድርጎ ማጥናት ማለት ይሄ ነው። እዚህ ጋር እንደምታዩት የመጀመሪያው ሰ ማለት በእንግሊዘኛ ኤስኢ ማለት ነው። ሰ ማለት ኤስኢ ማለት ነው። ሱ ማለት ደግሞ ኤስዩ ማለት ነው። ሲ ማለት ኤስአይ ማለት ነው። ሳ ማለት ኤስኤ ማለት ነው። አናባቢ ድምጾች በአማርኛም በእንግሊዘኛም አሉ። አማርኛ ላይ ጎልቶ አይወጡም። ነገር ግን እንግሊዘኛ ላይ ደግሞ ጎልቶ ይወጣሉ፣ በፊደል ይወጣሉ። አማርኛ ላይ ግን ተውጦ ነው የምናሳልፋቸው። ስለዚህ ሁሉም የአዘሮች ናቸው። ከአ እስከ ኦ ያሉ በእንግሊዘኛም በአማርኛም አናባቢ ሊሆኑ የሚችሉት የአዘሮች የአማርኛ የአዘሮች ወደ እንግሊዘኛ ስንቀይራቸው ፊደላቸውን ቀይር ይመጣሉ። ድምፃቸው ግን ተመሳሳይ ነው ማለት ነው። ስለዚህ በአማርኛም በእንግሊዘኛም የአዘሮች ናቸው አናባቢዎች። ስለዚህ እዚህ ጋር ሳ ስንል ኤስኤ ማለት ነው። ሴ ስንል ኤስአይኢ ይሆናል። ስ ስንል ኤስ ብቻ ይሆናል። ሶ ስንል ኤስኦ ይሆናል። እንዲሁም ሷ ሷ ስንል ኦዋ የሚል ድምጽ አለ አይደለ? ይሄ ኦዋ የሚለው ድምጽ በማንም የሚወከለው በዩኤ ማለት ነው ዩኤ ሷ SUA ካልን ሷ ይሆናል ማለት ነው። ከዚህ ጋር ስንቀጥል ደግሞ የመጀመሪያው ፊደል ረ ነው አይደለ? ረ በማን ይወከላል? መጀመሪያ ብያቸዋለሁ። እያንዳንዱ የመጀመሪያው ፊደሎች የሚከተለው በሁሉ ሊተር ኢ ነው ብለናል። ስለዚህ ኢን እንዳለ ሆኖ ወይም ሁለተኛው ዩ እንዳለ ሆኖ፣ ሌሎችንም በሁሉ ሊተሮቹ እንዳለ ሆኖ፣ ነገር ግን ረ በማን ይወከላል ከተባላችሁ በአር ይወከላል ማለት ነው በአር ፊደል የመጀመሪያ ፊደል ስለሆነ ረ ለማለት ምን ማለት አለብን? አር ኢ ማለት አለብን። ምክንያቱም የመጀመሪያ ፊደል አናባቢ የሆነችው ኢ ነች ማለት ነው። ኢ ባውል ሊተራ ኢ ነች። ተነባቢ ወይም ኮንሶናንቱ ደግሞ አር ነው። ስለዚህ ረ ካልነ አር ኢ እንላለን። ሩ ካልነ አር ዩ እንላለን። ሪ ካልነ አር አይ እንላለን። እንዲሁም ራ ካልነ ደግሞ አር ኤ እንላለን። ሬ ስንል አር አይ ኢ እንላለን። ር ስንል ደግሞ ስድስተኛዋ ብቻዋን ነው የምትቆመው ምንም አይነት ባውል ሊተራ አይከተላትም፣ አር ትሆናለች ሮ ስንል የመጨረሻዋ አር ኦ። ሮ ስንል ራሱ ከድምፃችን ላይ የሚመጣው ኦ ሚል ሳውንድ አለ ማለት ነው። ስለዚህ የመጨረሻ ድምፆች ላይ የሚከተለው ቫውል ሌተር ማነው? ኦ ነው ማለት ነው። የመጨረሻዋ ስምንተኛዋ ወይም ዲቃላ ሆይ ብለን እንጠራት ደግሞ የምትወከለው በዩኤ ማለት አር ዩኤ። ዩኤ ማለት ቫውል ሌተሮች ናቸው አናባቢዎች ናቸው። ግን ኮንሶናንቱ አር ነው። ስለዚህ ባንድ ላይ ስናነበው ሮ ስንል አር ዩኤ ይሆናል ማለት ነው። አር ዩኤ ብለን እናነባዋለን። ስንቀጥል የመጨረሻ ሶስተኛው ፊደል ያስጉላችሁ ደግሞ ሸ ፊደል ነው። መጀመሪያ ሸ ፊደል በማን ይወከላል? ዋናው መያዝ ያለብን ነገር ምንድን ነው? ፊደላትን በአንድ ላይ አገጣጥመን ቃላት ለመመስረት እንዲሁም ሌሎችን ረዘም ያሉ ምንባቦችን በእንግሊዝኛ ለማንበብ ማወቅ ያለብን ነገር የመጀመሪያ ስራችን በአማርኛ የፊደላት ውክልና ነው ማለት ነው። ስለዚህ እዚህ ጋር የሸ ፊደል ውክልናው በእንግሊዝኛ ማን ይሆናል ከተባላችሁ፣ ኤስ ኤች ሸን ሊወክሎ የሚችለው ኤስ ኤች ነው። ነገር ግን ሸ ብለን ለመጥራት የመጀመሪያ ፊደሉን ለመጥራት ምን ማድረግ አለብን? ኤስ ኤች ኢ ማድረግ አለብን። ኤስ ኤች አይ ብናደርገው ሺ ነው የሚሆንብን። ስለዚህ የግድ የመጀመሪያዋን ሸ ምትለዋን ፊደል ለመጠቃት ምን ማድረግ አለብን? የሚል ሌተር የመጀመሪያው አናባቢ የሆነችውን ፊደል ማስቀመጥ አለብን። ስለዚህ ሸ ስንል ኤስ ኢ ማለታችን ነው። ከዛ ወደ ሁለተኛው ሹ ስንሄድ ደግሞ ኤስ ኤች ዩ ይሆናል። ምክንያቱም የሁለተኛ ፊደሎች አናባቢ ጋ እንደምተቸው ዩ ናቸው። ስለዚህ ሹ ለማለት ኤስ ኤች ዩ እንላለን። ወደ ሶስተኛዋ ሲሄድ ደግሞ S H I ማለት ሺ ማለታችን ነው። ሺ ሶስተኛ ፊደል አይ ቫወል ሊተር የሚያናብባት ወይም ተነባቢዋ S H ስትሆን አናባቢዋ ደግሞ አይ ትሆናለች ማለት ነው። ወደ አራተኛው ሲሄድ አራተኛ ፊደሎች ላይ ሁሌም የምናገኘው አፋችን የሚያስከፍተን አ የሚል ሳውንድ ነው። እሱም ወደ እንግሊዝኛ ስንቀይረው ኤ ይሆናል ማለት ነው። ስለዚህ ይሄ ደግሞ S H A ማለት ደግሞ ሻ ማለት ነው። ሻ ከዛ ወደ አምስተኛው ስኔት ደግሞ የምናገኘው ሼ ባለቀለበቱ ፊደል ማለት ነው። ይሄ ባለቀለበት ፊደል ደግሞ ምንድነው የሚሆነው? ኤስኤችአይ ኢ ይሆናል ማለት ነው። አንዳንዴ አንዴ እንዳገባባቸው ኤስኤች አይም ሊሆን ይችላል። እንዲሁም ኤስኤች ብቻ ሊሆን ይችላል። ማለት ኤስኤች ኢ ሊሆን ይችላል። ከዚህ ስንቀጥል ሼ ወደ ስድስተኛው ስንቀጥል ደግሞ ኤስኤች ብቻ ይሆናል። ኤስኤች ከዚህ ጋር እንዳገባቡ ኤስኤች ወይም ኤስኤች አይ ሊሆን ይችላል። መጀመሪያ ላይ ከመጣ ኤስኤች አይ ሊሆን ይችላል። ነገር ግን መጨረሻ አካባቢ ከመጣ ደግሞ ኤስኤች ብቻ ይሆናል ማለት ነው። ከዚህ በመቀጠል የምናገኘው የመጨረሻው ሾ የምንለው ደግሞ ኦ ሚል ድምጽ ስለሆነ ኤስኤች ኦ እንለዋለን። ሾ ብለን መጥራት እንችላለን። ከዛ የመጨረሻው ፊደልና ወይም ቢቃላ ሆሄ ብለን የምንጠራው በአማርኛ ሸዋ ማለት ምንድነው የሚሆነው? እዚህ ጋር እንደምታዩት S H U A የሚል ድምጽ ያለው የስምንተኛ ፊደል ነው ማለት ነው። የስምንተኛ ፊደል ቤተሰብ ዛሬ ያየናቸው ሶስት ያህል ፊደላት ናቸው። እነዚህን ፊደላት በደንብ በግልጽ አስረድቻችኋለሁ ብያስባለሁ። እናንተም ደግሞ እዚህ ጋር ምናልባት መፈጥን ከሆነ ቪዲዮውን እያስቆማችሁ እየደጋገማችሁ ማየት ይጠበቅባችኋል። በግልጽ ለመረዳት ደግሞ እያንዳንዱን መጀመሪያ እንዳልኳችሁ የመጀመሪያ ስራችሁ እንግሊዘኛ 26ቱን ፊደላት ማወቅ ይጠበቅባችኋል። እንዲሁም አማርኛ ሰላሳ አራቱን በደንብ በግልጽ ካወቃችሁ በኋላ ነው ውክልናቸውን ለማወቅ የሚቀላችሁ። ስለዚህ የመጀመሪያ ስራው መሆን ያለበት ቫወል ሌተሮቹን አምስቱን በግልጽ ማወቅ ይጠበቅብናል። ሁለተኛው ደግሞ ተወካይ ፊደሎች ወይም ኮንሶናንት የምንላቸው ደግሞ ሀያ አንዱን ማወቅ ይጠበቅብናል። እነሱን ካወቅነ እየወከልነ ለማንበብ እና ለመጻፍ ምንም አንቸገርም። ስለዚህ እነዚህን በግልጽ አይተናል። ቀጣይ ደግሞ ከዚህ ቀጣይ ያሉ ፊደሎችን የምናይነው የሚሆነው እያንዳንዱ ተከታታይ ቪዲዮ ይኖረዋል። እናንተ ይህን ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎች እንድታዳረሱልን እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ በድጋሚ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳብ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ ልሰናበታችሁ። መልካም ጊዜ ይሁንላችሁ።